ስቱፒት ወይም ደደብ እንዳልሆንክ በምን ታውቃለህ? አራት አይነት ሰዎች አሉ። አራተኞቹ ስቱፒድ ወይም ደደብ የሚባሉት ናቸው። ትኩረቴ እነሱ ላይ ነው። ህይወታችንን የሚያከብዱት አደገኞቹ እነዚህ ሰዎች ናቸው። በዙሪያችን ደግሞ ሞልተዋል። የተማሩም ያልተማሩም ሊሆኑ ይችላሉ። የዩኒቨርስቲ ፕሮፌሰር ሊሆኑ ወይ የትልቅ ካምፓኒ ማኔጀር ባለስልጣን ሊሆኑ ይችላሉ። ወይ ደግሞ በተቃራኒው የታችኛው የህይወት ክፍል ላይ ያሉ ምንም እውቀት ትምህርት ያልቀመሱ ሊሆኑም ይችላሉ። እኛም ራሳችን ሰዎችን ልንሆን እንችላለን። ስለ አራቱም እነግራችኋል ከዛ እኛ የቱ ጋር እንደሆንን እናውቃለን። እኔ ቁጥር አንድ ነኝ ቁጥር ሁለት ነኝ ብላችሁ ራሳችሁን ትለያላችሁ። ከዛ ደግሞ በዙሪያችሁ ያሉትን ሰዎች ትፈትሻላችሁ። መራቅ ያለባችሁን ትርቃላችሁ፣ ማቅረብ ያለባችሁን ታቀርባላችሁ። በሚኖረን አጭር ደቂቃ መጀመሪያ ራሳችንን ጠንቅቀን እናውቃለን። ከዛ ከሰዎች ጋር ያለን ግንኙነት ምን መምሰል እንዳለበት እንወስናለን። ይህንን ማወቅ ስራችንን፣ ገበያ ትዳራችንን ሁሉ ነገራችንን እስከ መጨረሻው ይቀይረዋል። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችውን የደወል ምልክት መጫን አለባችሁ። ምክንያቱም አዳዲስ ቪዲዮ ስንለቅ የማሳወቂያ መልእክት እንዲደርሳችሁ። አሁን በቀጥታ ወደ ዛሬው አጀንዳ እንግባ። አሁን የምነግራችሁን ሰዎች ለአራት ከፍሉ ያስቀመጠው የሃያኛው ክፍለ ዘመን ብሪሊያንት አስተዋይ ከሚባሉ ኢኮኖሚክ ሂስቶሪያንስ አንዱ የሆነው ጣሊያናዊው ካርሎስ ሲፖላ ነው። መጽሐፉን ማንበብ ከፈለጋችሁ ዘ ቤዚክ ሎስ ኦፍ ሁማን ስቱፒዲቲ ይባላል። አጠር ያለ ደስ ብሏችሁ የምታነቡት መጽሐፉ። እኔ ግን አሳጥሬ ወሳኙን ነገር ብቻ ላውራችሁ። የመጀመሪያዎቹ ሰዎች ሄልፕለስ ጊቨርስ ወይም ምስኪኖቹ ይባላል። እነዚህ እነዚህ ሰዎች ለሰው ሁሉ መልካም ነገር ያደርጋሉ፣ እነሱ ግን በምላሹ ይጎዳሉ። ራሳቸውን ጎድተው ነው ሰው የሚጠቅሙት። ለምሳሌ ገንዘብ ያበድራል። ሰው ግን አይመልስላቸው። ለሚወዱት ሰው ሁሉ ዋጋ ይከፍላል፣ በምላሹ ለነሱ ማንም አያስብላቸው። ሰው አስደሳቾች ናቸው፣ ለራሳቸው ግን አይሆኑ። በስነ ልቦና እነዚህ ሰዎች ለራሳቸው ዝቅ ያለ ቦታ ይሰጣል። የሰጡትን ፍቅርና መልካምነት መልሰው ስለማያገኙ ህይወት ትርጉም አይሰጣል። ሁለተኞቹ ኢንተሊጀንት ይባላሉ፣ አስተዋይ ብልህ ማለት። እነዚህ ሰዎች ሌላውን ጠቅመው ራሳቸውንም ይጠቅማሉ። ችግር የሚፈቱ ስራ ፈጣሪዎች እዚህ ውስጥ ይመደባሉ። ጠንክረው ሰርተው ራሳቸውን የሚያሳድጉ ሰዎችም እዚህ ውስጥ ናቸው። ሁሌም ፖዘቲቭ ናቸው፣ መልካም ናቸው። ለራሳቸውም በዙሪያቸው ላለውም ሁሉ ያስባሉ። የመጀመሪያዎቹ ሰውን ይጠቅማሉ፣ ነገር ግን ራሳቸውን ይጎዳል። እነዚኞቹ ግን ራሳቸውንም ሰውንም ይጠቅማሉ። ሶስተኞቹ ባንዲት ወይም ሽፍታ ይባላሉ። ራሳቸውን ይጠቅማሉ፣ ግን ሌላውን ይጎዳሉ። በጣም ራስ ወዳድ ናቸው። ሰው ሳትጎዳ ራስህን መውደድ መልካም ነገር ነው። እነዚህ ግን ራሳቸውን የሚወዱት ሌላውን እስከ መጉዳት ድረስ። እነሱ ሲያሸንፉ ሌላው ቢሸነፍ፣ እነሱ ሲደሰቱ ሌላው ቢያዝን፣ ግድ የላቸው። እንደ ወባ ትንኝ ናቸው። እነሱ ለመኖር የሌላውን ደም ይመጣሉ። የሰው ላብ፣ የሰው ሀቅ ቅርጥፍ አድርገው ይበላሉ። ሽፍታ ናቸው። የመጨረሻዎቹ ስቱፒድ ሲሄድ ይባላል። ደደቦቹ እነዚህ እንደ ሽፍታው ራሳቸውን ጠቅመው ሌላውን አይጎዱም። ራሳቸውንም ሌላውንም አብረው ነው የሚጎዱት። ሽፍቶቹ ቢያንስ ራሳቸውን ይጠቅማሉ። እነዚህ ግን ለራሳቸው እንኳን አይሆኑም። ስቱፒድ ደደብ የተባሉት ለዛ ነው። ግዴለሽ፣ ረጅም ርቀት የማያስቡ ሰዎች ናቸው። ለራሳቸውም ለማንም አይሆኑ። ካርሎስ ሲፖላስ ለነዚህ ሰዎች እንደዚህ ይለናል። አንደኛ የስቱፒድ ሰዎች ቁጥር ትንሽ ይመስለናል እንጂ ብዙ ናቸው። የተማሩ ያልተማሩ፣ ሀብታም ወይ ድሃ፣ ሴት ወንድ፣ ተራ ዜጋ ወይ ባለስልጣን ሊሆኑ ይችላሉ። ከሁሉም ጾታ የትምህርት የሀብት ደረጃ ውስጥ ስቱፒድ ሰዎች አሉ ቁጥራቸው በጣም ብዙ ነው ይለናል ሁለተኛው ስቱፒድ የተባሉት ስለማያውቁ ወይም ስላልተማሩ አይደለም በሳይንስ ግኝታቸው ትልቁን የኖቤል ሽልማት አሸንፈው እንኳን እዚኛው ምድብ ውስጥ ሊገኙ ይችላሉ ራሳቸውንም ሌላውንም የሚጎዳ ነገር ካደረጉ ማለት ሶስተኛው ስቱፒድ ሰዎች ምክንያታዊ አይደሉም ምክንያታዊ ቢሆኑ ቢያንስ ሌላው ይጎዳ እኔ ግን ልጠቀም ይሉ ነበር፣ እንደ ሽፍቶቹ ማለት ነው። እነሱ ግን በስሜትና በደመ ነፍስ ስለሚወስኑ ሎጂካል አይደሉም። መፈክር መደጋገም የማያውቁትን ነገር ብቻ ደጋግሞ ማስተጋባት ነው። ትኩረታቸው ምንም ነገር ለመስማት ለመቀበል ክፍት አደሉ። በምክንያት በሎጂክ ልትሞግቷቸው አትችሉ፣ ምክንያቱም ሁሌ እርግጠኛ ናቸው፣ ሁሌ እነሱ ትክክል ናቸው። አራተኛው ስቱፒድ ሰዎች በጣም አደገኛ ናቸው። ከሽፍታ በላይ አደገኛ ናት። ሽፍታው ራሱን ለመጥቀም ስለሚሮጥ ያስባል፣ ነገሮችን ካልኩሌት ያደርጋል፣ እንዴት ላደርግ ይላል። እናንተም በሱ የአስተሳሰብ መንገድ ሄዳችሁ ልታስቆሙት ትችላላት፣ ፕሬዲክታብል ነው። እስቱፒዶቹን ግን ራሱን ጎርቶ እኔንም ይጎዳል ብላችሁ ስለማጠብቋቸው ፕሬዲክታብል አይደሉም። ቀጥሎ ምን እንደሚያደርጓችሁ አታውቁም። እነሱ ራሱ ላያውቁት ይችላሉ። እነዚህ ሰዎች የድርጅት አስተዳዳሪ ከሆኑ በእነሱ ደካማ ውሳኔ ምክንያት ድርጅቱን አክስረው እነሱ ራሳቸውም ስራ አጥ ይሆናሉ። በራሳቸው ጥፋት ቤተሰባቸውን ይበትናሉ። ደራሲው እነዚህ ሰዎች ከፍ ያለ ቦታ ላይ ከሆኑ በጣም ትልቅ ዲስትራክሽን ጥፋት ነው የሚፈጥሩት ይለናል። ዶናልድ ትራምፕን እዚህ ምድብ ነው የሚሉ ብዙ ምሁራን አሉ። የቻይናን ፈጣን እድገት ለማስቆም ያስቀመጠው ታሪፍ ወይም ታክስ ቻይናን ጎድቷል፣ እውነት ነው፣ ግን የራሱንም ሀገር በጣም ነው የጎዳው። ኑሮ በአሜሪካ ተወደደ፣ እቃዎች ከገበያ ጠፉ፣ የተረጋጋ ኢኮኖሚያቸው ተረበሸ። ብዙ ኢንተርናሽናል ኢንቨስተሮች አሜሪካ ሄደው ኢንቨስት የማድረግ ሀሳባቸውን ቀየሩ። አሜሪካ የተባለው ሀገር ሊወድቅ የደረሰ ወይም የተዘጋጀ ኢምፓየር እንደሆነ የሚያስቡ ምሁራን ትንሽ አደሉም። ይሄ ሁሉ በአንድ ያልበሰለ ሰው ውሳኔ ነው። የራሽያው መሪ ቭላድሚር ፑቲን ባለፈው ዓመት ተከር ካርልሰን ከሚባል አሜሪካዊ ጋዜጠኛ ጋር ቆይታ አርገው ነበር። ይሄ ጋዜጠኛ ለፑቲን አንድ ጥያቄ ያቀረበላቸው ከባይደንና ከዶናልድ ትራምፕ ከሁለቱ ጋር ለመደራደር ምርጫ ቢሰጥህ ማንን ትመርጣለህ? አለ። የፑቲን መልስ አሁን የምላችሁን ነገር የሚያጠናክር ነው። እንዲህ አለ። ሁለቱም አንድ አይነት አጀንዳ ነው የሚያስፈጽሙት። የአሜሪካ መሪዎች ይቀያየራሉ እንጂ አጀንዳ አይቀየርም። ባይደን በፖለቲካ ሜዳ ላይ ለረጅም ዓመት የቆየ ሰው ስለሆነ ብስለት አለው። ቢያንስ ቀጣይ ሙቭ ወይም ቀጥሎ የሚያደርገው ነገር ፕሬዲክታብል ነው፣ ለመደራደር ይመቻል። ዶናልድ ትራምፕ ግን ቀጥሎ ምን እንደሚያደርግ ማንም አያውቅም። እሱ ራሱ እንኳን አያውቀው ነበር ያለው። እስቱፒድ ሰዎች ቤቱ ጋር እንደሚመጡብህ ስለማታውቅ ታግለህ አታሸንፋቸው፣ ለምክንያት ክፍት ስላልሆኑ በሀሳብ አታሳምናቸው፣ ቀጥሎ የሚያደርጉትን ነገር ስለማታውቅ ቀድመህ ራስህን መከላከል እንኳን አትችልም። ያለህ አማራጭ ከህይወትህ ቆርጠ ማስወጣት እነሱን መሸሽ፣ ከነሱ ጋር ያለህን ግንኙነት መቁረጥ ነው ያለብህ። በነገራችን ላይ ሳይንቲፊክ ሪሰርቾች ራሱ የሚደግፉት ቲዎሪ ነው። ዳኒንግ ክሩገር ኤፌክት የሚባል ነገር አለ። ብዙ እውቀትና ልምድ የሌላቸው ሰዎች በባዶ ሜዳ በባዷቸው ኮንፊደንስ ይኖራቸውና የሚወስኑት ውሳኔ እነሱን ብቻ ሳይሆን በዙሪያቸው ያለውን ሁሉ በጣም ይጎዳል። እንደማታውቅ ለማወቅ ራሱ ትንሽ እውቀት ያስፈልጋል እኮ እሱ ራሱ የላቸው። በተቃራኒው ደግሞ ብዙ ዕውቀት ብዙ ልምድ ያላቸው ሰዎች ራሳቸውን ዝቅ ያደርጋሉ። አሁን ያለኝ ነገር እኮ ትንሽ ነው፣ በቂ አይደለም፣ ከትልቅ ውቅያኖስ ላይ ጭልፋ የምታክል ነገር ነው የማውቀው ብለው ስለሚያስቡ ኮንፊደንስ አይኖራቸውም። ስለዚህ ይደበቃሉ፣ ጸጥ ይላሉ፣ ያጎነብሳሉ። ከነሱ በማይሻሉ ሰዎች ብልጫና የበላይነት ይወሰድባቸዋል። ከአንተ የማይሻል ሰው እረኛ ይሆንና ወደ ገደል ይነዳሃል። ታዲያ ከዚህ ሀሳብ ምንድን ነው የምማረው ካላችሁ አንደኛ እናንተ የትኛው ናችሁ? በዙሪያችሁ ያሉ ሰዎችስ የት ይመደባሉ? ይሄንን እወቁ። ያው አራተኛው ከሆናችሁ እናንተ አይታወቃችሁ፣ ሰው ነው ሊነግራችሁ የሚችለው። ከሶስቱ ግን የቱ ጋር ትመደባላችሁ? ኮመንት አድርጉልኝ። ለምሳሌ አንተ አንደኛው ወይም ሄልፕለስ ምስኪኑን ከሆንክ ሰው ለመጥቀም ብለህ ራስን መጉዳት አቁም። ሌላውን ጠቅመህ ራስን በጎዳህ ቁጥር ቀስ በቀስ ሁሉ ነገር ባዶ ይሆናል። ከባዶ እቃ ውስጥ የሚቀዳ ነገር አይኖርም። እንድትሰጥ ራሱ አንተ ሊኖርህ ይገባል እኮ። አንተ ሳትጠነክር ሌላውን ማገዝ አትችልም። ባውንደሪህን ወይም ድንበርህን አስምር። ኖ ማለት ተለማመድ፣ እምቢ ማለትን ተለማመድ። እሺ ይበልጣል ከሺ ሁሌ አይሰራም፣ ቦታ አለው። ሁለተኛው ወይም ኢንቴሊጀንት ከሆናችሁ ኪፕ ጎይንግ በቃ ቀጥሉበት። እንደውም ከቻልክ ራስህን በነዚህ ሰዎች ለመክበብ ሞክር። በተለይ እውቀትና ልምድህ ከአብዛኛው ሰው የተሻለ ከሆነ ኮንፊደንስ ላይ መስራት አለብን። አረብ ስፕሪንግ ወይም የአረቡ ማዕበል ሲነሳ አምባገነን መሪያቸውን ለማውረድ ወጣቶች ሰልፍ በአደባባይ ሲወጡ የአረብ ምሁራን ፈርተው አልሸሹም። እንደውም አሜሪካና አውሮፓ በምቾት ያሉት ምሁራን ምቾታቸውን ጥለው ከህዝቡ ጋር አብረው ለመታገር ወደ ሀገራቸው ገቡ። እውቀት የሰው ልጅ ህይወት ካላሻሻለ፣ ሁማኒቲን ፎርዋርድ ካልወሰደ፣ ወደፊት ካልገፋ ምን ይጠቅማል? ማንኛውንም ነገር በጥበብ ፊስ ለማድረግ የሚሆን ድፍረት ያስፈልግሃል። ልበ ሙሉነትን በሂደት በትንሽ በትንሹ ተለማመድ። ምክንያቱም ኢንተልጀንት ከሆንክ ከራስህ በላይ ለሌላው ታስፈልጋለህ። ሶስተኛው ላይ ከሆናችሁ ሽፍታን መምከር ከባድ ነው፣ ግን የጊዜ ጉዳይ ነው። ከአንተ የባሰ ሽፍታ ላይ ትወድቃለህ ወይ ህግ ያንበረክካሃል። አራተኞቹ ሰዎች ግን በዙሪያችሁ ካሉ ራሳችሁን ጠብቁ። ይህንን ቪዲዮ ያዘጋጀሁት ስለ ድድብና መስራት አይደለም። ምክንያታዊ ካልሆኑና አውዳሚ ከሆኑ ሰዎች ራሳችንን እንድንጠብቅ ነው። እነዚህን ሰዎች ከህይወታችን ካልቀነስን የጫማ ውስጥ ጠጠር ናቸው። መቼም ሰላም አይሰጡንም። ቤተሰብ እንኳን ቢሆኑ የሚያገናኘንን መንገዶች መቀነስ አለብን። አንዳንዴ የተመረዘ እጅ የሚቆረጠው ስለማያስፈልግ አይደለም፣ ያ መርዝ ወደ ሌላው የሰውነት ክፍል እንዳይሄድ ነው። ከእንደዚህ አይነት ጓደኛ ቤተሰብ የምንርቀው ስለማንወዳቸው አይደለም፣ በፍጹም ግን፣ ህይወታችንን እንዳይመርዙት ብለን እንዳያበላሹት ብለን ነው። ሁሌም ከነዚህ ሰዎች ራስህን ጠብቅ። ከዛ ግን ሁለተኞቹን ለመሆን፣ ኢንተለጀንት ለመሆን ሞክር። ከአራቱ ሰዎች አንተ የትኛው ነህ? አንቺ የትኛው ነሽ? ኮመንት አርጉልኝ። እስከ መጨረሻው ስላደምጣችሁኝ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቻር ቆዩልኝ። ሃይስኩል የሚማር ወንድም፣ እህት፣ ልጅ ዘመድ ካለ ስማርት እንዲሆን እውቀትም፣ ወረቀትም፣ ውጤትም እንዲያገኝ የሚረዳው የሞባይል አፕሊኬሽን አለ። ሁሉንም ትምህርት በሚገባው መንገድ አስጠንቶ ፈትኖ ጎበዝ ያደርገዋል ዩኒቨርሲቲ እንዲገባ፣ ያግዘዋል በትምህርት ብቻ ሳይሆን በስራም እንዲሳካለት እስኪ ሊያስተምረዋል። የትም ይሁን አዲስ አበባ ይሁን ክፍለ ሀገር፣ ይሁን የመንግስት ትምህርት ቤት ይማር፣ የግል ትምህርት ቤት ይማር፣ ጎበዝ ተማሪ ያደርገዋል። የአፕሊኬሽኑ ስም ፊውቸር ኤክስ ይባላል። ጉግል ፕሌይ ስቶር ላይ ታገኙታላችሁ። በኢንተርኔትም ያለ ኢንተርኔትም ይሰራል።